ማክዳ የቤቱ ቅዝቃዜ እንቅልፍ አሳጥቶኝ አድሮ ሊነጋጋ ሲል ድብን ያለ እንቅልፍ ይወስደኝ ጀመር። ማክዳ አንቺ ማክዳ ተነሽ፣ መድኃኒትሽን ውሰጂ ብላ የእለቱ ተረኛ ነርስ እስከምትቀሰቅሰኝ ድረስ የአእምሮ ሕክምና ማዕከል መሆኔ ትዝ የሚለኝ ነርሶቹ እየመጡ መድኃኒት ሲሰጡኝና ከኔ ጋር አብራ የምተኛው ግድግዳ ላይ ማፍጠጥ ስራው የሆነውን እድላዊ ትንሳይ ነው። አንዳንዴ ግድግዳ ላይ መፍጠጥ ትታ እኔ ላይ ታፈጣለች። ያኔ ተነስተ አምጥታ ቦጫጭረኝ ስለሚመስለኝ እፈራታለሁ። ቆይ ግን እብድ እብድን ይፈራል እንዴ? አብደሻል ተብዬን የገባሁት ግን አንድም ቀን ማዕከል ውስጥ እንዳሉ ሰዎች ጮኬም ተጣልቼም ረብሼም አላውቅም። የኔ ስራ ውስጤን እንደ እሳት የሚፈጀኝ ነገር እያሰብኩ በዝምታ ማሰለሰል ብቻ ነው። ዝምታ ብቻ ማክዳ ከሰላሳ ደቂቃ በኋላ ዶክተር ሄራን ልታናግርሽ ስለምትፈልግ ተዘጋጅተሽ ጠብቅኝ መጥቼ እወስድሻለሁ እሺ መድኃኒት ልትሰጠኝ የመጣችው ነርስ ነበረች ከኔ ምንም አይነት ምላሽ እንደማታገኝ ስለምታውቀው ዝምታይን እንደ መልስ ቆጥራ ወጣች እንደ ሌሎቹ ስለማላስቸግራቸውና መድኃኒት አልወጥም ስለማልላቸው ሁሉም ነርሶች ይወዱኛል ዝምታዬ ያስፈርቷቸው እንደዚህ ዝም ማለቷ አጡር አይደለም አንድ ቀን ተነስታ ጥቃት ልታደርስብን ትችላለች። እንደ ሌሎቹ ብትረብሽ ይሻለን ነበር የሚሉ ቢኖሩም ሰላሳው ደቂቃ አልቆ ነርሷ እንዳለችው ዶክተር ሄራን ጋር ልትወስደኝ መጣች። ዶክተር ሄራን ወደ ማዕከሉ ከመጣሁበት ሰዓት ጀምሮ ስትከታተለኝ የነበረች ዶክተር ናት። ቀለል ያለችና ሄድስ ደስ ያላት ዶክተር። እስካሁን በነበረን ቆይታም እኔ የማውራት ፍላጎት ሳይኖረኝ ቀርቶ በተገናኘን ቁጥር ስለ ብዙ ነገር የምታወራኝ። እሷ ነበረች መመሪያ ላይ የምታወራው ነገር ከቆብሳል ቆጥር ውስጤ ላይ ያለው ነገር ብቻ ነበር ማሳላስለው እያደር እያደር ግን ምንም ምላሽ ባልሰጣትም የምታወራኝ ነገሮች እየሳቡኝ ይመጡ ከልቤ ጆሮዬን ከፍቼ አዳምጣታለሁ። ሰዓታችን ሲያልቅ ምንም ሳልል ወደ ክፍሌ ሄዳለሁ። አሁን ከወጣችበት ፊልድ ከሁለት ሳምንት ቆይታ በኋላ መመለሷ ነው። የምታወራይ ነገሮችና የምትሰጠኝ ምክሮች እኔ ሳላውቀው ውስጤን ያጠነክሩት እንደነበር ያወቅኩትም ከሄደች በኋላ ነበር። ለፊልድ በሄደችበት ሰዓትም በእሷ ምትክ ሌላ ዶክተር ቢያናግረኝም ይበልጡን ውስጤ ላይ ያለው ቁስል እንዲሰማኝ ያደረገ እንጂ መፍትሄ ሊሆነኝ አልቻለም እና ሁሉም ተደማምሮ ዶክተር ሄራን ናፍቀኝ ነበር። ክፍሏ ገብቼ ሳያት በፈገግታ ተቀበለችኝ። እሷም ናፍቀኝ ነበር መሰለኝ በደንብ አቅፋ ሰላም አለችኝ። እምነቱ አስገረመኝ። እብድ አድላ ቆይ ባንቃትስ፣ ወይም ጸጉሯን በነጫትስ እሱን አላሰበችም ወይስ እንደኔ ማበዴን ትጠራጠራለች። ብቻ ወድለት ነገር ዋስቶ ነው ራሴን እንደ እብድ እንዳላይ ታደርገኛለች፣ ነጻነቴን ትሰጠኛለች። ማክዳ እንዴ ነሽ? እኔ በሌለሁበት ምን ተፈጠረ? ብታይ ደግሞ በጣም ነፍቀሺ ነበር የጠየቀችኝ ጥያቄ እንደማልመልስ ስለምታውቅ ምላሽ አጠብቅ ቶሎ ነው ወደ ሀሳብ የምትሄደው። በአሁን ግን ውስጤ ለወራት አፍኖት የነበረውን ጉዳይ መተንፈስ ፈልጓል። ከሷ በላይ ሊረዳኝም ሊረዳኝም የሚችል ሰው እንደሌለ ደምድመዋል። ኬት እንደምጀምር ምን ብዬ እንደምጀምር ግራ ስለገባኝ ያቁነጠንጠን ጀመር። ብቻ ዝም ብዬ በእናቴ ምክንያት ነው አልኳት። ደንግጣ አተኩራ ታይን ጀመር። ድምፁ ከሌላ ሰው የመጣ እንዳይሆን ብላ ነው መሰለኝ ክፍሉን በአይኗ ትቃኘው ጀመር። አልገረመኝም። ታወራለች ብላ ስላልጠበቀችኝ ደንግጣለችም ተገርማለችም። እሺ ማክዳዬ፣ ልታወሪኝ ከወሰንሽ ከመጀመሪያው ቅስ ብለሻዋሪኝ አዳምጥሻ አለሁ አለችኝ። ተመልሼ ዝም እንዳለ ለ የሰጋሽ ትመስላለች። ለደቂቃዎች ምን ብዬ እንደምጀምር እንዴት ይሁሬም ቡሰውት እንደማወጣው እያሰብኩ ሳይታወቀኝም እኔም አይኔንም ባን እያፈሰሰ ቆየን። ጭንቀቴ የገባት ዶክተር ሄራንም ዝምታውን ለመስበር ብላ ቆይ እዚህ ሁሌ ሊጠይቅሽ የሚመጣው ልታዩም ልታገኙም የማትፈልጊው ልጅ ማን ነው? አለችኝ። ጥያቄዋ ለማውራት መንገዱን ከፈተልኝና ማውረትን ጀመርኩ እሱ እሱ እሱ ማለት ለኔ አባቴ፣ እናቴ፣ እህት ወንድሜ፣ ፍቅረኛዬ፣ ባሌ፣ የልጄም አባት ሊሆን ተቃርቦ የነበረ ብቻ ሁሉ ነገሬ የሆነ ሰው ነበር። በህይወት ላይ ተስፋ ቆርጬበት በነበረ ሰዓት ያገኘሁት በረከቴ፣ መኖሩን እንድጓጓ ያደረገኝ ከእግዚአብሔር የተሰጠኝ ምርጡ ስጦታዬ ነበር። አቋርጬ፣ ዶክተር ሄራንን ፊት ለማየት ቀና አልኩኝ። በተመስጦ እያዳመጠችኝ ነበር። ብዙሉ ልትጠይቀኝ የምትፈልገው ነገር እንዳላትም ያስታውቅባት ስለነበር በመሀል ዝም አልኩኝ። እሺ ማክዳዬ የት ነበር የተዋወቃችሁት? አለችኝ ይበል በማጓጓት አይነት ሁኔታ እያየችኝ። ያደግኩት ማደጎ ቤት ውስጥ ነው። አባቴም እናቴም ማን እንደሆኑ አላውቅም። በቀላሉ ልትገምቺው ትችያለሽ። መቼስ እናትና አባተሽ ወልደው እንደጣሉች ቀን በቀን ማሰቡ ያለው የአእምሮ ጫና ድንገት ከማደጎ ቤት ወጥቼ ልጆች ከወላጆቻቸው ጋር ሲጫወቱና ከሰው ወንድሞቻቸው ሲጫወቱ ሳይ ወልዶ የጣሉኝን ወላጆቼን ቀን በቀን መርገም ነበር ስራዬ። እያደኩ ስመጣም እዛ አብሮዊን ካደጉና ካሳደጉኝ ወንዶች ጾታዊ ትንኮሳ አይደርስብኝ ጀመር። እንደምንም ራሴን እከላከላለሁ፣ ግን ሁሌ እንደዛ ማድረጉ እየከበደኝና ጫናውም እየበረታብኝ መጣ። ቀን በቀን ለራሴ መታገሉ ስለሰለቸኝ የምኖርለት ነገርም ስለሌለ አንድ ቀን ራሴን ለማጥፋት ወስኜ ከማደጎ ቤት ወጣሁኝ። ሀሳቤ የነበረው መሀል አስፋልት ላይ በፍጥነት የሚሄድ መኪና ይቼ መኪናው ላይ ዘልዬ መግባት ነበር። አስፋልት ዳር ቆሜ የምትገጨኝ መኪና እያማረጥኩና ለፍሬቴንም እያሰባሰብኩ እያለሁ ከሩቅ በፍጥነት የምትመጣ መኪና ተመለከትኩ። ይኪና እኔን ሳትገጭ ማለፍ የለባትም አልኩ። ወደ ነበርኩበት እየቀረበች ስትመጣም ተወርውሬ ወደ አስፓልቱ ሮጥ ስል የማላቀው እጅ ከየት እንደመጣ ያላየሁት ጎትቶኝ ከእጁ ባለቤት ጋር የአስፓልቱ ዳር ጋ ተዘረርን። እብድነሽ እንዴ? እንዴት እንደዚህ ታደርጋለሽ አለኝ ወድቆበት ከነበረበት ቦታ እየተነሳ። በህይወቴ ከዛ በፊትም ከዛ በኋላም እንደርሱ አይነት ቆንጆ ማየት እጠራጠራለሁ። ሁኔታውና የልጁ በተደማምሮብኝ እንደ ደነዘዝኩ ወደቅኩበት ተነስቼ ቁጭ አልኩኝ። ግንባሩ እየደማ ነበር። እሱ ግን ደሙን ከቁብ ሳይቆጥር ደህንነት ያሳስቦት ስለኔ ሲጨነቅ ነበር። ታውቂያለሽ ዶክተር፣ በህይወቴ ለመጀመሪያ ጊዜ ነው ሰው እንደዛ ስለኔ ሲጨነቅ የተመለከትኩት። በዛን ሰዓት እዛ ቦታ ላይ የህይወቴን ታሪክ በሙሉ አንድም ሳላስቀር ህመሜን፣ ፍርሃቴን ጭንቀቴን ሁሉ ዘክስኪ ነገርኩት። እንደ እርሱ ጆሮ ሰጥቶኝ የሚያቅሰው ስለሌለ ደስ ብሎኝ የውስጤን ተነፈስኩ፣ አለቀስኩ። ታምኛለሽ ዶክተር፣ ቀለል አለኝ። የሆነ ሸክም ያወረድክ ያክል ተሰማኝ። ታዲያ ያኔ ነበር ቢንያም ተመልሰሽ እዛ ማደጎ ቤት ከምትገቢ ለምን እኔ ቤት መኖር አትጀምሪም ብሎ ጥያቄ ያቀረበልኝ። ሁለቴም እንዳላሰብኩ አስታውሳለሁ። ቶሎ ነበር በሐሳቡ የተስማማሁት። ወንድ ልጅ ነው፣ የሆነ ነገር ያደርገኛል የሚለው ሀሳብም በሰዓቱ ጭንቅላቴ አልመጣም ነበር። ማንም ይሁን እንዴትም ከዛም ማደጎ ቤት የሚታድገኝ ሰው ፈልግ ስለነበር፣ በድንገት ቆሞ የነበረውን ባዬ መውረድ ጀምሮ፣ ንግግሬን አቋርጬ ልብሴን ንፈትር ጀመር። ዶክተር ሄራን ግን ዝም እንድል አልፈለገችም። ከዛስ ምን ተፈጠረ? ወደ ቤቱ አብራችሁ ሄዳችሁ? ስትል ጠየቀችኝ። አዎ ብቻውን ወደሚረብበት ቤቱ ወሰደኝ። አብሮን መነር ጀመርን። ከማደጎ ቤት ስወጣ የለበስኩት ልብስና የእናቴን ፎቶ ከመዝገብ ቤቱ ሰርቄ ብቻ ነውና የወጣሁት ልብሶች፣ የንጽህና መጠበቂያ፣ የመዋቢያ ቅሶች ቢያስፈልጉኝም በህይወቴ ኖሮኝ የማያውቅትም ሁሉም ነገሮች አሟላልኝ። እንደ እንቁላል እንዳልሰበርበት በስስት እያየኝ ያኖረኝ ጀመር በህይወቴ አይቼውም አስቤውም አላቀው ፍቅርና እንክብካቤ ሰጠኝ። ታዲያ ይህንን ሁሉ አድርጎልኝ እሱን አለማፍቀር አልችልም አይደል? ዶክተር ሄራን በአዎንታ ራሷ አነቀነቀችልኝ። አፈቀርኩት፣ እሱም አፈቀረኝ። በድንገት ህይወቴን ካተረፈልኝ ሰው በፍቅር አብሬው መረር ጀመርኩ። ህይወትን ማለም ጀመርኩ። ያስፈራኝ እና ያስጠላኝ የነበረው እናትነት መመኘት ጀመርኩ። ቢኒያም ልጆችን በጣም ስለሚወድ እያፈራሁን ቢሆን ብዙ ነገሮችን ሊያደረገልኝ ሰው ልጅን መስጠት ፈለግኩ። ታውቂያለሽ ዶክተር፣ ፈጣሪም ረዳኝ። ለቢኒ ያረገዝኩለት ስነግረው የነበረው ደስታ አስታውሳለሁ። እሱን ካወቅኩበት ሰዓት ጀምሮ እንደዛ ሲደሰት ሳየው የመጀመሪያ ነበር። በእርግዝና ሳይሆን እሱ ደስ ስላለው ብቻ ደስ አለኝ። ገና ልጃችን ሳይወለድ ይሄ ልጆች ልብስ የልጆች መጫወቻ መግዛት ጀመረ። እሱ ይገርምሻል እንዴ! ክፍል ሁሉ አዘጋጅቶ የልጅ አልጋ፣ አሻንጉሊቶች ብቻ ያልገዛው ነገር አልነበረ። ሁሉም አዘጋጅቶ የልጃችንን መምጣት ነበር የምንጠባበቀው። ከእለታት ባንዱ ቀን ግን ከዛ በላይ መቀጠል አልቻልኩም። ተንሰቅሰቄ ማልቀስ ጀመርኩ። ዶክተር ሄራን ከነበረችበት ወንበር ተነስታ አጠገቤ ቁጭ ብላ አቅፋኝ ይገባኛል ግን ቀልል እንዲልሽ መፍትሄም እንድታገኝ ሁሉም ነገር መናገር አለብሽ። ለዛሬ ግን ማረፍ ከፈለግሽ ልናቋርጥና ነገ መቀጠል እንችላለን አለችኝ። አይ ዛሬ ነው መጨረሻ ያለብን አልኳት። እንደ ምንምን ባይል ለማቆም እየመኮርኩ እሽ ብላ ወደ ወንበሯ ተመልሳ ልታዳምጠኝ ዓይን ዓይኔን ታይን ጀመር። እናቱ በድንገት ትጎበኘው እየመጣች እንደሆነ ደውላ ነገረችው። ስለኔ የምታውቀው ነገር አልነበራትም። ቢንያምም ስትወልጅ ሰርፕራይዝ አድርጋትና ያኔ ትታወቂያታለች ስላለኝ እናቱን ለምታወቅ የምወልድበትን ቀን እየጠበቅኩ ነበር። በድንገት ደውላ መጣለሁ ማለቷ ሁለታችንም አስደንግጦን ነበር። በተለይ እኔ ተወደኝ ይሁን፣ ስለኔ ምን ታስብ ይሆን የሚለው ሀሳብ አስጨነቀኝ። ምንም ስራ ራሱ መስራት አልቻልኩም። ምግብኑም ሌላውም ስራ የሰራው ቢኒያም ነበር። ሰዓቱ ደርሶ እናቱ ቤት ደረሰች። ቢኒያም በናፍቆት አቅፎ እናቱን ሲስማት እኔ ሰማዩ ሲጨልምብኝ የረገጥኩት መሬት ሲከዳኝ ይታወቀኝ ጀመር። ቢኒያምን ሰላም ብላ ጨርሳ ወደ እኔ ስትመጣም ነበር ሙሉ ለሙሉ ራሴን ስቼ የቤታችን ሶፋ ሆዴን መጥቶኝ ሙሉ ለሙሉ የተዘረርኩት። ምን ያክል እንደቆየህ ባላውቀውም ራሴን ስነቃ ያገኘሁት የጽኑ ህሙማን ክፍል ውስጥ ነበር። ቢንያም ተኝቼበት የነበረው አንሶላ በእንባ አርሶት ተደፍቶ እያለቀሰ ነበር። የተፈጠረውን ለማስታወስ ደቂቃዎች ፈጅብኝ። ቶሎ እጄን አንስቼ ሆዴን እንዳስተስኩት የፈራሁት ነገር ተፈጥሮ ነበር። ልጄ ሆዴ ውስጥ አልነበረም። መንቃቴን ሲመለከት ቢኒያም ተደፍቶ ከነበረበት ተነስቶ በእንባ ምክንያት በቀሉት አይኖቹ እያየኝ ምንም እንዳልተፈጠረና ሁሉም ነገር እንደሚስተካከል ከምንም በላይ የኔ ደህንነት እንደሚያሳስበው ይህ ይነግረኝ ጀመር። እኔ ግን በዛን ሰዓት ከምን ጊዜውም በላይ በራሴ ተስፋ ቆረጥኩበትና ሞት የፈለጉበት ሰዓት ነበር። ግን እኔ ብቻ ሳልሆን ይህኔም የቢኒያምም እንደዚህ መሆን የልጅም ሞት ተጠያቂዋም ሴት ጭምር ገድዬ ነው መሞተው አልኩኝ። ምን አለች ዶክተር ሄራን? ሳታስበው ቃል እንዳመለጣት ግልጽ ነው። ለራሷም ደንቅጣለች። ማለቴ ማክዳ ለምን እንደዛ አሰብሽ? ለምንስ ነው የቢንያምን እናት ስታይ ራስሽ እኔ ሳልሽው አለችኝ። ውስጥ የነበረው የበቀልና የጥላቻ ስሜት አሁንም ሲቀጣጠል ይሰማኝ ጀመር። ዶክተር ያቺ የቢንያምን እናት እኔንም ወልዳ የጣለችኝ ከማደጎ ቤት እናቴ ተብላ የተመዘገበችውና ፎቶ ላይ ያለችው ሴት ስለሆነች ዶክተር ሄራን አንዳች ነገር የመታት ይመስል ክዋለች። ያስደነግጣል አይደል። እኔም እንደዚህ ነበር የደነገጥኩት። ለዛም ነው ራሴን የሳትኩት። ለነገሩ ራሴን ቧልስት የሁለት እህትና ወንድም ልጅ ሊወለድ ነበር አይደል? በዛ እንኳን ውለታ ውላል ለናለች እችን እንዲሞት ማድረጓ ጥሩ ነው። ለራሴም ያልገባኝ ሳቅ እየሳቅኩ ነበር። ከዛ ምን እንዳደረጉ ታውቂያለሽ ዶክተር? ምንም እንዳልተፈጠረ አክታ አደርግ ጀመር ቢንያም ቤት እንደገና ከእናቱ ጋር መሮን ጀመርን። ያሰብኩት ነገር እንዲሳካ ሁኔታዎች እስኪመቻቹልኝ እጠባበቅ ጀመር። የመጀመሪያዎቹ ሁለት ወሮች ቢንያም አንድ ነገር እንዳልሆን ይፈራ ስለነበር ስራውን አቁሞ እኔን መንከባከብ ነበር ስራው። ቀስ በቀስ ግን ስራውን ሲጀምር ከሷ ጋር ብቻችንን የምንሆንበት ሁኔታ መቻቸው። ለምን ብዬ ስለ ሁሉም ነገር እንኳን ልጠይቃት አልፈለግኩም። በመሰጠኝ ምላሽ እንድትሸነግለኝ አልፈለግኩም። በቃ የዛን ሰዓት ፈልግ የነበረው ነገር እሷን ገድዬ ራሴን ማጥፋት ብቻ ነበር። ታዲያ አንድ ቀን ቢንያም ለስራ በወጣበት ሰዓት እሷ ምኝታ ቤት ትኝታ ነበር። ጊዜ ማጥፋትን አልፈለግኩም። ቶሎ ክፍላ ሄጄ በትራስ እንዳፈንኳት ቢኒያም ቁልፉን ረስቶ ኖሮ ወደ ቤት ተመለሰ። በሚያየው ነገር ግራ ተጋብቶ ቶሎ እጄን ከትራሱ አስለቀቀኝ። የዛን ያየኝ አስተያየት መቼ ማረሳው በጣም ፈርቶም ደንግጦም ግራ ተጋብቶም ነበር። አንዴ ትንፋሽ ጥሯት በግድ የምተነፍሰውን እናቱን፣ አንዴ ኔን እያየ ቆመ ቀረ። ምን አይነት እብድን ያመጣህብኝ! አፍና ልትገለኝ ነበር እኮ አለች እናቱ። ከአልጋው በግድ ተነስታዬ ወጣች። ቢንያም ትራሱ በእጁ እንደያዘ ለምን ማክዳ? ለምንድን ነው ምንድን ሆንሽብኝ? በልጃችን ምክንያት ነው አለኝ። ምን ልበለው ዶክተር እኔ የተፈጠረብኝ የአእምሮ ህመም እሱንም ልፈጥርበት አልፈለኩም ዝም አልኩኝ ለፖሊስ ደውላለሁ ልትገለኝ ነበር እኮ አለች እናቱ ሞባይሏን እየከፈተች በምን ፍጥነት ሄዶ ከእጇ ሞባይሏን እንደነጠቃት አላቅም ቀማትና መጨቃጨቅ ጀመሩ ቢንያም ምንም ቢሆን ሚስቴ ናት ይላል እናቱ ብትሆንስ ልትገለኝ ነበር እኮ ትላለች ከባድ ግጭት ፈጠሩ በመሀል እኔ የሆነ የረሳሁት ነገር ትዝ እንዳለኝ ነገር ቀጥ ብዬ ኩሽና ቤት ገባሁኝ። እናቱን በትራስ አፍኜ ከገደልኳት በኋላ ላድርግ ያሰብኩትን ነገር ላደርግ ወሰንኩ። ሽሉም ቢላዋ መርጬ የእጄን ደም ስር ስበጥሰው ደሜ እንደው ጎርፍ ወርጅ ጀመር። ነገሮች ብዥ እያሉ ይታዩን ጀምረው፣ ራሴን ስስትም ቢንያም እየጮኸ ወደኔ እየሮጠ ነበር። አሁንም ስነቃ ራሴን ያገኘሁት ሆስፒታል ውስጥ ሆኜ ነበር። መንቃቴም ሳያስተውሉም ቢኒያምና ዶክተሩ ስለ እኔ ጤንነት እያወሩ ሰማቸው ጀመር። እንደዚህ መሆና ምክንያት ልጇን ማጣቷና እኛ ማናውቀው ሌሎች ምክንያቶች ሊኖራት ይችላሉ። እና ምንም ቢሆን በአሁኑ ሰዓት የማገገም ማዕከል መግባት አለባት። በዚህ ከቀጠለች መልሳ እናትንም ራሷንም ልታጠቃ ትችላለች። ስለዚህ አሁን ወዲያው ከዚህ እንደወጣች ወደ አእምሮ ሕክምና መሄድ አለባት ብሎ ዶክተር ቢንያምን ጥሎት ወጣ። እኔም ከዛን ሰዓት ጀምሮ የመናገር ሀገር ፍላጎቴ ጠፍቶ ልሳኔን ዘጋሁ። ቢኒያም እኔን ጨክኖ ታማለች እብድናት ብለው መወሰን ቢከብደውም፣ ግን ኃይለኛ ዝምታ እያስፈራው እያስጨነቀው መጣ። እዛ ብትገባኮ ይሻላታል የሚለው የሰዎች ግፊትም ሲበዛበት እዚህ እንድመጣ አደረገኝ። እኔም ይህንን ቦታ ከሱም ከሌሎች ነገሮችን መደበቅ ያደረኩት፣ ታውቂያለሽ፣ በጣም ደከማ ነኝ። ማድረግ የምችለው ነገር ቢኖር ራሴን መጉዳት ብቻ ነው። ራሴንም እሱን መጠበቅ አልቻልኩም። በቃ ይሄው ነው፣ ይሄው ነው እኔ ታሪክ አልኳት፣ በረጅም እየተነፈስኩ። እውነት ለመናገር የሆነ ነገር የብስቀልኝ ይታወቀኝ ነበር። ዶክተርን ስላናገርኳት ደስ የሚያለኝ መሰለኝ ማክዳ በጣም ጠንካራ እና ምትገርሚ ሰው ነሽ አታስቢ ደግሞ ሁሉም ሰላም ይሆናል ለዛም ቃል ገባልሻለሁ ብላ ወረቀቷ ላይ የሆነ ነገር መጻፍ ጀመረች ጸሐፊና አቅራቢ ሰማር ነበር። ታሪኩን ከወደዳችሁት ለብዙ ሰው ይዳረስ ዘንድ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ሳምንት በሌላ ታሪክ እስከምንገናኝ ቸር ቆዩ።